በቀደም የልጅቷ ልጀት አሁን ደግሞ የፍሪወት የራሷ ቅቤ መግዣ የምሰጠው ነው። አምጡ ልስጣት ልስጣት አምጡ እኔ እሰጣለሁ። ምነው እነግርሻታለሁ። አበቡ አንዱ በቀደም የህጣኗ ልየህጣኗ ልጀት ሁለት አመቷ የተከበረበት ነው። አንዱ አንዱ አሁን የራሷ አናቷ ላይ ቅቤ የሚደረግበት ነው። ይሄ በወይዘሮ ጀማነሽ በምትወዳት እሺ ንገሩኛኝ ምን ላድርግ? በመወዳት በጀማነች ምን ላድርግ ንገሩኝ። በጀማነች በምትወዳት ሞት እኔ ውሰጅ አልኳት። አበቁኝ እኔ ውሰጅና ላራሷ ቅቤ ገዝተሽ አናቷ ላይ አድርጊልኝ ላራሷ። ይህን ደግሞ በቀደም ብርቅነሽ የባለወልድ ወልድ ዕለት ልጀቷ የተከበረው ግንባሯ ላይ አድርጌ ትሂድ፣ ልጅቷን ይዘሽ ነይ አልኳት። እንግዳዬ እየበዛ እንግዳዬ እየበዛ ግዜ አጣሁ ግዜ አጣሁ ወደ ለመንጠት ያለች ብሩን ለመስጠት እኮ ሁለት ሳምንት አለፈው እኮ ሁለት ሳምንት ሙሊያው ይዘውታል። እሷ ስላሴ ላ ትሁን ነ ወለደችው ሐኪም በማግስቱ ሰኞ ገባች ቤት ቤቱ ሞልቶ ሰው ደጁ ፍሪዎት እሁድ የስላሴ ቀን እሁድ የስላሴ ዕለት ነው። ፍሪዎት የወለደችው ሐኪም ቤት በማግስቱ ሰኞ ገባች። በቃ በማግስቱ ሰኞ ገባይ ይህ ቤት በቃ ቤቱም ጀዱም ግቢ ሁሉ ሲጠብ እማማ ዝናሽ ወይዘሮ የማነሽ አረቄ እንዳይጠጣ ጠጅ እንዳይጠጣ ምከሩልኝ ደግሞ በጊዜ አይገባም ሌሊት እኩለ ሌሊት ነው የሚገባው ምከሩልኝ በአቱ በሰዓቱ ይግባ ቤቱ አሁን በፊት በጣም አፍቅሮኛ አፋይ ነበር አሁን ደግሞ እኔ እሱን አፈቀርኩትና ልቀፍ ስለው እምቢ አለኝ አለች በቀደም በተለይ መኩራት አለብኛ እየኮራሁ ነው

እሺ አንዴ፣ እዚህች አረቄ የሚሸጥበት ቦታ አለ። አንዴ አረቄ ፉት ብዬሽ ልምጣ። መጣሁ መጣሁ። በጣም አእምሮኛል። አንዴ አእምሮኛል ጠጥቼ ልምጣ። ትንሽ ነው የምጠጣው፣ አምስት መለኪያ ብቻ። አንተ መቼ ልትወስድ መጣህ? ልትወስድ አልመጣህም አረ ወስዶታል። እውነት አንዴ ብቻ አንድ አምስት መለኪያ ጠጥቼ ልምጣ። እኔ ልትወጥ አልመጣህም። እውነት እውነት ወስዶታል። ዛሬማ ወስዶታል። አንድ ሙላ፣ አምስት መለኪያ አለቀ። ጠጥቼ ልምጣ። መጣ መጣው። ኩታውን ስጠኝ፣ ጋዩን፣ የዲን አለባሹን መልኩን። እማማ ዝናሽ፣ እማማ ዝናሽ፣ ብስክሌቱን እንዴት ነው ይዞት የሚሄደው ሰክሮ መቶ? አሁን ምኑ ብስክሊቱን የእሱ አይደለም የኔ ጋሪው ጓሮ አይደለም። እዚህ ጡሬት አሁን እንዴት ይወስዶታል? አሁን ሰክሮ መቶ መጥቶ እንጃ። ይኸው አሁን ጡረት አይደለም ነው፣ ተነሱ አለኝ። ቀሚሱን አልብሶ ኩታውን ጋቢውን አልሰጠኝም። የዚህን አለባሽ አምስት ልቅ መሳል አለ። አሁን አምስት ቀምሼ ልምጣ አለ። ወየሁት ባክቶኝ እስቲ አይሄድም፣ ጭራሹ አይሄድም። ጥረት አውቃ አይሄድም፣ ጭራሹን አይሄድም። በቃ አይሄድም፣ አይሄድም። በቃ በቃ አይሄድም። ይሄ ቀሚሱን አውጥቶ ያንን ቀይሮ ለ የለበትኩትን አወለቀ። ይህንን ተቁም ሳጥን ሰጠ። የዚህን አላባስ ጋቢውንም ስጠይ ብለው ይሄን ሰጥቶ ይህንን ነጥሎ ሰጥቶ ጋቢውን አልሰጠኝም። በቃ አይመጣም እማማዝናሽ እየተንገዳገደ እየመጣ ኖረ። ሊወርቅ ነው፣ የራሱ ጉዳይ። ሶስት ጠጥቼ ልምጣ ነው ያለው። አረቄውንም ጠጁንም አጠቃላይ አምስት የራሱ ጉዳይ ነመንጋደ የራሱ ጉዳይ፣ የነሱ አይደል፣ ትቶት ሄደው። የሱ ነው የሱ ነው፣ እዚህ ጋር አድርጉት፣ የሱ ነው። ይኸው መጣ፣ ይሄው ነው መጣ። ግን አውቆ ነው አውቆ ነው። አውቆ ለማስመሰያ አውቆ የሰከረ እንዲመስል። ዛሬ ደግሞ ውድ ነው እማማ ዝናሽ፣ አረቄ አረቄ ደግሞ ዛሬ ተወደደ። ውድ ነው ዛሬ በጣም ያሁን የኩባያውን ሰጥተኛ አልደበላልቅም። በቃኝ። አረቄ ጠጣሉ። እንደ አፌ እንዳይሸቶት፣ አፌ እንዳይሸቶት። አንተ የጊ እውነት፣ ጡረታው ጋር እንሄዳለን። ሰክረ ነው እንደምትሄደው፣ እላዬ ላይ እንዳተፋው ውሸትህ ነው። ምን ጡረታ እንሄዳለን? ተነሱ ብለህ ውሸትህ ነው። ለጀማ እንይ ይፈናጠቀ ልፍ ብለጠ አሁን እንሂድ ጡረታውን ልንቀበል እንሂድ። እዛ ድረስ ሲወጣ እኔ መሸካም አልችልም። እርሱ ተነሱ፣ ተነሱ፣ እማማ ዝናሽ። እሺ፣ የዚህ መኪናው መጥቷል። አዎ፣ መጥቷል። እኔ ነኝ የምንሄደው። አውቀዋለሁ፣ አውቀዋለሁ። አንተ ዓይኔ ላይ መነጥሩ ላይ ፈረ ይረጭብኛል። ፈቀቅ ብለህ ጠጣ፣ ወደዛ። ቆይ፣ አንድ ያልጨረስኩት ጠጅ አለ። ይሄ አረቄ ነው። ጠ አረቄውን ይዤ የመጣሁት ጠጅ ያልጨረስኩት አለ። ቆይ አንዴ፣ የመጣሁት ቆይ መርጊያው እንዳትጥልብን እላያችን ላይ ሁለት ጠጥቼ ልንጣ፣ አንድ ጨምሬ እያለ እዚህ አውቆ የሰከረ መስበ አውቆ ዝም ብሎ አውቆ ነው ተረታ ጠገበ። ደግሞ ያቺ ምን አቅምሳ አቅምሳ ጭራሹን ያሳበደችውና መጣ ማናት ሁሌ የምታሳብድህ እያ በምግቡም በጠጁም ባረቂያው ስታሳብደ የኖረችው አሁን ደግሞ ምን ጨምር አሳበደችሁ።